ጠላትን ያስደነገጠው የኢትዮጵያ አዲሱ ጦር፣ ከኤርትራ እስከ ግብፅ አዲስ ጩኸት እየተሰማ ነው። ኢትዮጵያ የሀገር ሕልውና ለማስቀጠል መስዋዕትነት መክፈል የሚችሉ ጀግና ወታደሮች እንዳሏት ይታወቃል። ታዲያ እነዚህ ወታደሮች ኢትዮጵያን ለማውረር የተነሳውን ሁሉ በዱር በገደሉ እንደሚዳቆ እየዘለሉ እንደ ነበር እየከነፉ፣ እንዳንበሳም ፊት ለፊት እየገጠሙ ታሪክ የማይዘነጋቸው ጀብደኝነት የበዛባቸው ተጋድሎች ማድረጋቸው ይታወቃል። አንድ ደግሞ የኢትዮጵያን ጠላቶች ሁሉ ያስደነገጠ በቁም ቅዠት ውስጥ የከተተ ታሪክ ሰርተዋል። ለመሆኑ የኢትዮጵያ መከላከያ ሰራዊት በዚህ ልክ ለምን ጠላቶች ይፈሩታል? አሁን ጠላትን ያስደነገጠው አዲሱ ግዙፉ የኢትዮጵያ ጦር ምን አይነት አቋም ገንብቷል የሚለውን ከኤርትራ አሁግር ዘለል ትንኮሳ ጋር አያይዘን እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ ትንታኔ ያለፍን አብራችሁን ቆዩ። ኢትዮጵያን የሚመጠን ሜካናዝድ፣ አየር ወለድ፣ ባህር ኃይል እንገነባለን ሲሉ የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁና ተናግረዋል። ይህን የተናገሩት በኢትዮጵያ ታሪክ ትልቁን የሜካናዝድ ጦር ባስመረቁበት ጊዜ ነው። ኢትዮጵያ በተለያዩ ዘመናት የገጠማትን ፈተናዎች ሁሉ በድል የተወጣች በጀግኖች ልጆቿ መስዋዕትነት መሆኑ ይታወቃል። አየር ኃይል ሳይበርና ሜካናዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ የጦር ኃይሉ ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግሯል። የመካናይዝድ እዝ ያሰነጥናቸው የመካናይዝድ ሙያተኞች በዛሬ ሁለት አስመርቋል። በምርቃ ስነ-ስርዓቱ ላይ በክብር እንግድነት የተገኙት የጦር ኃይሉ ጠቅላይ ታማዞር ሹም ፊልድ ማርሻል ብርሃኑ ጁላ በአዋሽ አርባ ውጊያና ቴክኒክ ትምህርት ቤት ሰነጥኑ የቆዩ የመካናይዝድ እዝ ሙያተኞች የተኩስ ውጤት ተመልክቷል። መከላከያ እንደ ግብ አስቀምጦ ካከናወናቸው የሪፎርም ስራዎች መካከል የመከላከያ ሰራዊቱን አቅም በክህሎትና ዘመኑን ባፈራቸው ትጥቆች በራስ አቅም አዘምኖ አዘመኖ ሰራዊቱ ማንኛውንም ግዳጅ በድል እንዲወጣ ማድረግ አንዱ አቅጣጫ እንደነበረ አውስተው ይህም ውጤታማ በሆነ አግባብ በተግባር መረጋገጡን ገልጸዋል። ዛሬ በመካናይዝድ ሰልጣኞች የታየው ሁሉን አቀፍ የማረጋገጥ አቅምና ብቃትም የተቋሙ እቅድ አንድ አካል መሆኑን አስገንዝበዋል። ኢትዮጵያ በተለያዩ ዘመናት የገጠሟት ፈተናዎች ሁሉ በድል መወጣት የቻለችው በጀግኖች ልጆቿ መስዋዕትነት ነው ያሉት ፊልድ ማርሻል ብርሃኑ ጁላ፣ ይህ የአሸናፊነት ስለ ልቦና ዛሬም በእያንዳንዱ ወታደር ልቦና ውስጥ መኖሩን ገልጸዋል። መንግስት በወሰደው የጸጥታ ተቋማትን የማደራጀትና የመገንባት ስራ መከላከያ ዘመኑ ያፈራቸውን ዘመናዊ የጦር መሳሪያዎችን በራስ አቅም በማምረት በማስታጠቅና መጠቀምና መምራት የሚችል በተግባር ተፈትኖ ያለፈ በቂ የሰው ኃይል መገንባቱን አረጋግጧል። ሜካናይዝዱን በማዘመንና በማቀናጀት ውጊያን በዘመናዊ የጦር መሳሪያ በትንሽ የሰው ኃይል ለመጨረስ ትኩረት ተሰጥቶ መሰራቱንም ገልጿል። ዛሬ የታየው ውጤትም ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል መሆኑን ገልጸው ተቋሙን ያደራጀ ነውም አሁናዊ የዓለም ጦርነት ባህሪን ግምት ውስጥ በማስገባት ነው ብለዋል። የወሰድነው ስልጠና የተቋማችንን ዝግጁነትን የበለጠ የምናጠናከርበት፣ ያለንን እውቀት ያሳደግንበት፣ የተለያዩ የጦር መሳሪያዎችንና ስልቶችን በዝርዝር የተረዳንበት ነው ሲሉ ተመራቂ የመካናዝድ ሙያተኞች ተናግረዋል። ይህ ስልጠና ወደፊት ሀገራችን ማንኛውንም አይነት ወረራም ወይም ጥቃት ቢያጋጥማት መመከት የሚያስችል ቁመና ላይ መ መገኘታችንም እነዚህ ተመራቂዎች ተናግረዋል። ወታደራዊ ስልጠና የቴክኖሎጂንና የስትራቴጂን እውቀት ለማዳበር ማገዙ የሚታወቅ ነው ያሉት የዕለቱ ተመራቂዎች የወሰድነው ስልጠና ዘመናዊ የጦር መሳሪያዎችን በእውቀት ላይ ተመርኩዘን መጠቀም እንድንችል አድርጎናል ብለዋል። አሰልጣኞቹ በበኩላቸው የተሰጣቸውን ኢትዮጵያዊ የሚመጥን የሜካናይዝድ መገንባት ተልኮ ተወጥተው ለማስመረቅ በመብቃታቸው የላቀ ደስታ እንደተሰማቸው ገልጸዋል። በፈታኝና በአስቸጋሪ የመሬት ገጽታ ግዳጁን በሚገባ መወጣት የሚችልና የኢትዮጵያን ብሔራዊ ጥቅም የሚያስከብር የሜካናይዝድ ኃይል መገንባት መቻሉን የሜካናይዝድ እዝ አዛዥ ሜጀር ጀነራል ከፍ ያለው አምዴ ተናግሯል። የሜካናይዝድ እዝ ያሰነጠላቸውን የሜካናይዝድ ሙያተኞች በዛሬ ዕለት አስመርቋል። የሜካናይዝድ እዝ አዛዥ ሜጀር ጀነራል ከፍ ያለው አምዴ ተቋማችን፣ መከላከያ ጠንካራ የመከላከያ ኃይል ለመገንባት የያዘውን እቅድ መነሻ በማድረግ የእቅዱን አንዱ አካል መሆኑን የሚችል የመካናይዝድዝ ተደራጅቶ ስልጠና በመውሰድ በውጤት አጠናቋል ብሏል። በቀጣይም ለሀገሩ አለኝታ ለጠላት የማይቀመስ ጠንካራ የመካናይዝድ ኃይል ሆነን ለመቀጠል ስልጠናችን አጠናክረን እንቀጥላለን ነው ያሉት። የ47 ዓመታት የስልጠና ልምዳችንን ተጠቅመን በሁሉም የመሳሪያ አይነቶች ግዳጅን መወጣት የሚያስችል አቅም ፈጥረናል ያሉት ደግሞ የውጊያው ቴክኒክና ትምህርት ቤት አዛዥ ኮሎኔል ብርሃኑ አሰፋ ናቸው። በቀጣይ የተቋሙን ፍላጎት መሰረት በማድረግና ያለንን የረጅም ጊዜ ማሰልጠን ልምድ በመጠቀም ሁሉንም አይነት ግዳጆችን መወጣት የሚችል አቅም ያለው የሜካናይዝድ ሙያተኛ የማሰልጠን ተልኳችንን እንቀጠልበታለን ብሏል። በየትኛውም አቅጣጫ ትንኮሳ ለሚሞክር አካል የጠላትን አላማ አስቀድሞ ለማክሸፍ የሚያስችል በቂ ዝግጅት መደረጉንም ገልጸዋል። የሀገርን ህልውና ለማስቀጠል መስዋዕትነት መክፈል የሚችሉ ጀግና ወታደሮች እንዳሉም ገልጿል። የብርጌዱ አመራርና አባላት የሀገርን ዳር ድንበር ለማስጠበቅ ከመቼም ጊዜ በላይ ዝግጁ መሆናቸውን ተናግረዋል። በዋጋ ለተቀበሉት ኪዳን ያለጥርጥር መታመን ለእውነትና ለፍትህ በርትቶ መቆም የዓላማ አይነተኛ ፍቺ ነው። የዚህም ነጸብራቅ ደግሞ ሰራዊት ነው። የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል የካቲት 1993 ያሳተመውን አማርኛ መዝገበ ቃላት ሰራዊት የሚለውን ቃል ለአንድ ዓላማ በአንድ ቡድን ውስጥ የተሰበሰበ ብዙ ሕዝብ የሚል ፍቺን ሰጥቶታል። ከጥሬ ቃላቱ ጥቅል ትርጉሙ እንደምንረዳው ሰራዊት ለህዝባችን ሉዓላዊነትና አንድነት በዓላማ የቆመ የአሸናፊነትን አርማን ስንቁ በማድረግ የሚጓዝ የህዝብ ልጅ ማለት ነው። በዚህ ዓላማና ራዕይ የተሰራው የኢትዮጵያ መከላከያ ሰራዊትም የኢትዮጵያን የግዛት አንድነትና የዜጎች ደህንነትን የማረጋገጥ ታሪካዊ ኃላፊነት የተሸከመ ህዝባዊ ሰራዊት ነው። የመከላከያ ሰራዊት ኢትዮጵያ በዘመናት ውስጥ የገጠሟትንና የሚገጥሟትን ፈተናዎች ድል በማድረግ ከፍታዋን አስጠብቆ የኖረና የሚኖር ሰራዊት ነው የሰራዊቱ ግብና ተልእኮ የሉዓላዊነት ስጋት የህዝብ ሰላምና ደህንነት እንቅፋት የሆኑ ችግሮችን በደም ዋጋ በማስከበር የህዝብ የሀገር ሉዓላዊነት ማስቀጠል ነው ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ስለ ሰራዊቱ ሲናገሩ መከላከያ ሰራዊት ያለን ሰላም እንዳይፈርስ የሚጠብቅ የጠፋን ሰላም ለማምጣት የሚተጋ የመጣ ሰላምን ለማጽናት የሚሰራ ዋነኛ ዓላማው ሰላምን ማስፋትና የሀገር ብልጽግናን ባልተቋረጠ መንገድ እውን ማድረግ ብቻ ነው ማለታቸው ይታወሳል ለመን በማያዝለው ልጆቿ ክንድ ጠላቶቿን ድል እየነሳች በአሸናፊነት የጸናች ኢትዮጵያ ጀግናዋ ሰራዊት ከራሱ አልፎ ለጎረቤት ሀገርም ብሎም በዓለም አቀፍ ወታደራዊ ተልኮች ብቃቱና ሰላም አስከባሪነቱን ያስመሰከረ መሆኑም ይታወቃል። ለዚህም ከስልሳ ዓመታት በፊት የሰራዊቱን ታሪካዊ ጀግንነት ያስመሰከረው የኮሪያ ጦርነት፣ የኮንጎና ሩዋንዳ ዘመቻ፣ የጎረቤት አገራት ሶማሊያና ሱዳን ሰላም ማስከበር ተልኮች ህያው የታሪክ ምስክሮቻችን ናቸው። ሰራዊቱ በተሰማራባ የሚያስፈልጋቸው የግዳጅ ቀጠናዎች ከጠላት ነፃ ያወጣውን ማህበረሰብ በመንከባከብ በጉልበቱ የልማት ስራዎችን ማገዝም የሰርክ ልማዱ ነው። አሁን ደግሞ በዘመናዊ መልክ እየተደራጀ መምጣቱን የኢትዮጵያ ጠላቶች ሁሉ ያስደነገጠ መሆኑ ተነግሯል። በተለይም ደግሞ ኤርትራና ግብፅ የኢትዮጵያ መከላከያ ሰራዊት በየጊዜያቱ እያሳየ ያለውን እድገት እና ጥንካሬ ድንጋጤ ውስጥ እንደተከተታቸው ነው የተነገረው። የኢትዮጵያ መከላከያ ሰራዊት በአህጉር አቀፍና ቀጠናዊ ተልኮ ስራዎች ያበረከታቸው ሰው ተኮር ድጋፎች ቱን አለኝታነት በገሃድ የሚናገሩ ሀቆች ናቸው። ከራስ በፊት ለህዝብ ለሀገር በሚል መርህ የታነጸው ሰራዊቱ ምንም ጊዜ አሸናፊና የአውደ ውጊያው ሁሉ ባለድልም ነው። ለዚህም ነው የሰራዊቱ እድገትና መዘመን የሚያስደነግጣቸው ግብጽና ኤርትራ በየጊዜያቱ ጥምረት ለመፍጠር የሚታትሩት። በተለይም ደግሞ ኢትዮጵያን በውስጥ ጉዳይ በማዳከም የመከላከያ አቅሙን ዝቅ ማድረግ ይለፋሉ። ነገር ግን ደግሞ ነገሮች ሁሉ በተቃራኒው ነው እየሆኑ ያሉት። ኢትዮጵያዊ ወኔን በመላበስ ዘመኑ የደረሰበትን ትጥቅ እውቀትና ክህሎት በመያዝ የታሪካዊ ጠላቶችን እኩይ ዓላማ እያመከነ በደም የተጻፈ ወርቃማ ገድሉን በከፍታ ሰንደቅ ሰቅሏል። የዚህ ባለደማቅ ታሪክ የአሸናፊነት ተምሳሌት የሆነ ሰራዊት አባል መሆንም ደግሞ ድርብ ክብር ነው። ሁሉም የኢትዮጵያ ህዝቦች ያሉበት ትንሿ ኢትዮጵያ መሆኑንና የአገር አደራ የተረከበ የኢትዮጵያ ለዋልነት የመጨረሻ ምሽግ መሆኑን መግለጻቸውም አይዘነጋም። የጀግናው መከላከያ ሰራዊት አባላትም ለኢትዮጵያ የአሸናፊነቷ ሚስጥሮች የማንዝል ብርቱ ክንዶች ደጀን የህዝብ ልጆች እኛ ነን እያሉ ዘላለማዊ ቃል ኪዳናቸውን በከፍታ ያውለበልባሉ። ጠንካራ የመከላከያ ሰራዊት የሌላት ሀገር እንደ ደሃ አጥር ሌባውም ሁሻውም የሚገባበት በመሆኑ ሁላችንም የመከላከያ ሰራዊታችን ለማጠናከር መስራት አለብን ሲሉ የሚገልጹ በርካቶች ናቸው። ኢትዮጵያ የምትገኝባት ቀጠና የደህንነት ስጋት የሚታይባት መሆኑም ይታወቃል። ስጋት ወደ ከፋ ችግር እንዳይሸጋገር የሀገር መከላከያ ሰራዊት የህይወት መስዋዕትነት ጭምር በመክፈል ኢትዮጵያ ህዝቦቿን እየታደገ እንደሚገኝ ይታወቃል። ኢትዮጵያ የጋራና ጠንካራ የብረት አጥር የሚሆን መከላከያ ሰራዊት ለመገንባት በየጊዜያቱ አዳዲስ መሳሪያዎች ከመታጠቅ በሀገር ውስጥ ዘመናዊ መሳሪያዎችን እስከ ማምረት የደረሰ እድገትም እያሳየች ነው። መከላከያ ሰራዊት ጠንካራ ተቋም እንዲሆን እንዲሁም ቀጠናዊና ዓለም አቀፋዊ ሁኔታዎችን ታሳቢ ያደረገ አደረጃጀት እንዲኖረው በርካታ የለውጥ ስራዎች መከናወናቸው ይታወቃል። እንደሚታወቀው ደግሞ ኤርትራና ግብጽ ተደጋጋሚ ግንኙነት እየፈጠሩ መሆኑ ይታወቃል። በዚህም የኤርትራ የውጭ ጉዳይ ሚኒስቴር ከግብጽ ጋር ውይይት አድርገዋል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስቴር ዶክተር ባደር አብዱላቲ በትናንትናው እለት በሁለትዮሽ ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መወያታቸውን ገልጸዋል። የብቻ አይደለም። የኢትዮጵያውያን የውስጥ ሰላም በማደፍረስ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት ጦርነትን ለማስነሳት የምትጥረው ኤርትራ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ሁሉ በኢትዮጵያ ላይ ጦርነት ለማስነሳት ስትጥር ሰንብታ ተመልሳ ክስ መስርታለች። የኢትዮጵያ መንግስት በዘዴ በኤርትራ ላይ ወታደራዊ ዘመቻ ማስፈራሪያ እየተሰራባት ቢሆንም ዓለም አቀፍ ማህበረሰብ በቀላሉ ዝም ብሎ ማየቱ አስገርሞናል በማለት ነው የፈጠራ ክሳቸውን ያሰሙት። ኤርትራ መብቶችና ዓለም አቀፍ ህግጋትን እየጣሱ ስለሆነ ሳይረፍድ ዓለም አቀፍ ማህበረሰብ ኢትዮጵያ ላይ ጫና እንዲያደርግ በድጋሚ ጥሪ አቅርቧል። የቀይ ባህር ቀጠናን ከተጨማሪ ቀጠናዊ ስጋት ካሁኑ መታደግ ይገባል በማለትም ተናግሯል። የኢትዮጵያ መከላከያ ሰራዊት በዚህ በኩል እያሳየ ያለው እድገትም ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር በማስተሳሰር በወረራና በግዳጅ አሰብን ሊቆጣጠር ነው የሚል አጀንዳ እያነሱ መሆኑ ይታወቃል። ወድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃን እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን እንዳይረሱ፣ በሌላ ቪዲዮ እስክንገናኝ ቸርቆዩ